ከዚሁ ጋር አያይዘን የተጨማሪ እሴት ታክስ ሕግ ከ1996 ጀምሮ የመጣ ነው ብለናል እና ምንድን ነው መሰረቱ? አሁን ይህን ሕግ ለማውጣት መሰረት የሆነው ነገር ምንድን ነው? ከመጀመሪያው ለምንድን ነው ይህንን የምልህ፣ ያው ሕግ የማውጣት ስልጣን በፌዴራል ደረጃ የፓርላማው ስልጣን ነው። ትክክል ፓርላማው ደግሞ ስልጣኑን ከህገ መንግስቱ ነው የወሰደው። ብዙ ጊዜ አጫቃጫቂ ከሆኑ ነገሮች መካከል አንዱ ደግሞ ገንዘብ ነው። የፌዴራል መንግስት ላይ የፌዴራል መንግስቱ አሉ፣ የክልል መንግስት አሉ እና ታክስ ላይ የፌዴራል መንግስት መሰብሰብ የሚፈልገው ታክስ አለ፣ የክልል መንግስት መሰብሰብ የሚፈልገው ታክስ አለ። የጋራም ሊኖር ይችላል። የጥቅም ግንኙነት አለው። ለዛ ሲባል ህገ መንግስቱ የለያያቸው ነገሮች አሉ እና ህገ መንግስቱ ላይ የተጨማሪ እሴት ታክስ የሚል ተጠቅሶ አላየሁም፣ የለም። ስለዚህ ምንድን ነው መሰረት ተደርጎ ከመጀመሪያውም ሲወጣ በ1996? ጥሩ ጥያቄ ነው ያነሳው ባይሉ። 1987 የጸደቀው የኢፌድሪ ህገ መንግስት የተጨማሪ እሴት ታክስን አልጠቀሰም። አዋጁ ላይ ወይም ህገ መንግስቱ ላይ የፌዴራል ታክስ ስልጣን ብሎ አንቀጽ ዘጠና ስድስት ላይ በዝርዝር አስቀምጧል። የክልል ታክስ ስልጣን ብሎ እንደዚሁ በአንቀጽ ዘጠና ሰባት ላይ ተቀምጧል። የጋራ ታክስ ስልጣን ተብሎ ማለትም የክልልና የፌዴራል መንግስቱ የጋራ ታክስ ስልጣን ተብሎ በዝርዝር ተቀምጧል። ዘጠና ዘጠኝ ላይ ደግሞ ተለይቶ ያልተቀመጡ ታክሶች ተብሎ ተቀምጧል። የህገ መንግስቱ ዘጠና ዘጠኝ እነዚህ አራት ነጥቦች ውስጥ የተጨማሪ እሴት ታክስ የለም። በአንጻሩ በወቅቱ 1994 በአዋጅ ቁጥር 285 የተጨማሪ እሴት ታክስ ለመጀመሪያ ጊዜ ኢትዮጵያ ውስጥ ሲተገበር የተጨማሪ እሴት ታክስ የሽያጭ ታክስን ተክቶ ነው የመጣው የሚል ጽንሰ ሀሳብ የሚያራምዱ ምሁራን ነበሩ። ግልጽ እንዲሆንልን ሽያጭ ታክስ ምንድን ነው? የሽያጭ ታክስ ልክ እንደ ተጨማሪ እሴት ታክስ ሁሉ ነጋዴዎች በሸማቹ ላይ ጨምረው የሚገዙት የሚሰበስቡት ታክስ ነው። ምንድነው የሚለያቸው? ሪፈንድ ወይም ደግሞ ተመላሽ አይጠየቅበትም። ካይንድ ኦፍ ተርንኦቨር ታክስ ማለት ትችላለን። እንደዚህ አይነት ባህሪ ያለው ታክስ ነው። ስለዚህ ሁለቱም ሽያጭ ታክስም ተርኖቨር ታክስም ሶስቱም የተጨማሪ እሴት ታክስም በሽያጭ ላይ የሚከናወኑና የሚከፍሉትም ሸማቾች እንደሆኑ ነው የምትረዳው። ስለዚህ በወቅቱ የሽያጭ ታክስ ለክልል መንግስታት፣ ለከተማ አስተዳደሮች የተሰጠ በአንጻሩ የጋራ ታክስ ላይ ተብሎ 98 አንቀ ዘጠና ስምንት ላይ የተጠቀሰው ደግሞ በድርጅቶች ላይ የፌዴራል መንግስቱም ከክልል መንግስት ጋር በጋራ እንደሚጥሉ ነው። ምናልባት አንቀ ዘጠና ስምንት ትንሽ ትሪክ ናት። ፊስካል ፌዴራሊዝም ያው የሚለውን ጽንሰ ሐሳብ እዚህ ጋ በደንብ ለአድማጭ ተመልካቾቻችን ገለጽ ብናደርግ መልካም ይመስለኛል። ፊስካል ፌዴራሊዝም የምንለው ቅድም የፊስካል ፖሊሲ ብያለሁ። ተግባራዊ የሚደረገው ፊስካል ማለት ያው ፋይናንሻል ፖሊሲ ያ ማለት ምን ማለት ነው? የታክስና የወጪ ወይም ረቨኑ ኤንድ ኤክስፔንዲቸር የምንለው ማለት ነው። ሁሻል ታክስ ዋት የሚለውን ማን ምን ታክስ ያደርግ የሚለውን የሚያሳየው ታክስ የሚያደርገው ማን ነው አዎ ማን ነው ታክስ የሚያደርገው? ታክስ የሚያደርገውስ ምን አይነት ታክስ ነው ምን አይነት ታክስ ነው የሚለው ነው። በአንጻሩ ደግሞ ኤክስፔንዲቸር ሪስፖንሲቢሊቲ የሚባል አለ። ማን ምን ያውጣ ወይም ማን የትኛውን ወጪ ያስተዳድር? ለምሳሌ አሁን ኢትዮጵያ ውስጥ ከፍተኛ ትምህርት ተቋማትን፣ አገር አቋራጭ መንገዶችን፣ ኤሌክትሪክ መሰረተ ልማቶችን፣ ኤርፖርቶችን የሚያስተዳድረው የፌዴራል መንግስቱ ነው። በአንጻሩ ደግሞ ትምህርትን እስከ ጤና ጣቢያ ያሉ የጤና ተቋማትን እስከ አስረኛ ክፍል እስከ አስራ ሁለተኛ ክፍል ምናልባት ቴክኒክና ሙያን የሚያስተዳድሩት የክልል መንግስታት ናቸው። ሶ ለትምህርት ለጤና እስከ ጤና ጣቢያ ያለውን ወጪ የሚያስተዳድሩት የክልል መንግስታት ናቸው ማለት ነው። በአንጻሩ የዩኒቨርሲቲ ወጪዎችን ሀገር አቋራጭ መንገዶችን፣ ኤርፖርቶችን የሚያስተዳድረው ደግሞ ወይም ደግሞ ወጪውን ከቨር የሚያደርገው የፌዴራል መንግስቱ ነው ማለት ነው። ስለዚህ ኤክስፔንዲቸር ሪስፖንሲቢሊቲ የምንለው ይሄ ነው። ረቨኑ ራይዚንግ ሪስፖንሲቢሊቲ የምንለው ደግሞ ገቢ መሰብሰብ ነው። እዛ ቅድም እንዳልኩ እኛም የፌዴራል ስቴት ስትራክቸር መከተል ከጀመርን በህገ መንግስቱ ከሰማንያ ሰባት ዓመተ ምህረት ጀምሮ እየተተገበረ ስለሆነ የክልል መንግስታት የታክስ ፓወር ወይም ደግሞ ታክስ የመሰብሰብ ስልጣን አንድ ሁለት ተብሎ ተቀምጧል። እዛ ውስጥ ሴልስ ታክስ አለ። ለክልል ከተሰጠው ለክልል ከተሰጠው ሴልስ ታክስ ማለት የሽያጭ ሽያጭ ታክስ የምንለው። በአንጻሩ ደግሞ ፌዴራሉ ላይ የለም። ነገር ግን ከክልል መንግስት ጋር በጋራ እንዲሰበስባቸው የፌዴራል መንግስቱ አሳይን ከተደረገበት አንቀጽ 98 ላይ ስታይ በድርጅቶች ወይም ኮርፖሬት የምንላቸው ታክስ ከፋዮች ላይ በጋራ በመሆን ታክስ ኮሌክት ያደርጋል ይላል። በጋራ ሲባል ሁለቱም የክልልም የፌዴራልም ለምሳሌ በኦሮሚያ ክልል ውስጥ ያሉ ኮርፖሬት ታክስ ከፋዮችን ድርጅቶች የኦሮሚያ ጨፌ እና የፌዴራሉ ሕዝብ ተወካዮች ምክር ቤት አብሮ ቁጭ ብለው ታክሱን ይጥላሉ ማለት ነው። ይሄ ደግሞ በዓለማችን ባለው የሕግ አወጣጥ ስርዓት ተግባራዊ ሊሆን የማይችል አንድ ፕራክቲካል ነው የምትለው አይነት ነው፣ አልተለመደም። በፌዴራል ስቴት ስትራክቸርም የሚከተሉ ሀገሮች አይዘር ፎር ፌዴራል ኦር ሪጅናል ስቴት አሳይን ይደረጋል። ረቨኑ ሶርሱ ወይም ደግሞ ሼርድ ረቨኑ ወይም ደግሞ ገቢ መጋራት የምትለውን ጽንሰ ሀሳብ ይከተልና ወይ ክልሉ ወይ ፌዴራሉ አንዳቸው እንዲሰበስቡት ወይም ታክሱን እንዲጥሉት ይደረግና አንዳቸው ደግሞ ገቢ መጋራት ብቻ ኃላፊነት ይኖረዋል ማለት ትክክል። ስለዚህ ይሄ የጋራ ታክስ ስልጣን ወይም ኮንክረንት ፓወርስ ኦፍ ታክሴሽን የሚባል አስቸጋሪ ነው ለመተግበር። ስለዚህ የህዝብ ተወካዮች ምክር ቤት እና የፌዴሬሽን ምክር ቤት 1989 ዓመተ ምህረት ባደረጉት የጋራ ስብሰባ የጋራ ታክስ የሚባል ነገር አስቸጋሪ ነው ለመተግበር ህግ ለማውጣትም ሁለቱ ምክር ቤቶች ወይም በየክልሉ እየሄደ የህዝብ ተወካዮች ምክር ቤት በወቅቱ በነበሩ ዘጠኝ ክልሎች አሁን ደግሞ ባሉት ጭማሪ በለው እየዞረ ህግ ሊያውጣ ነው ማለት ነው ወይም ነው። ስለዚህ ይህ ደግሞ አምፕራክቲካል ስለሆነ ገቢ መጋራት የሚለውን ወይም ሼርድ ረቨኑ ፕሪንሲፕልን እንከተል በአንጻሩ ደግሞ ታክስ መጣሉን ህግ ማውጣቱን ማለት ነው። መሰብሰቡን ኤክሰርሳይዝ ማድረጉን ማስፈጸሙን ማለት ነው። አንደኛው ይውሰድ። በአሁኑ አተገባበር የፌዴራል መንግስት ወሰደ። ስለዚህ ክልሎች ደግሞ ገቢውን ሼር ያደረጋሉ። ሼር የሚያደርጉት በህገ መንግስቱ አንቀጽ ስልሳ ሰባት 62 ነጥብ ንዑስ ሰባት የፌዴሬሽን ምክር ቤት የጋራ ገቢን ሼርድ ክፍፍል የሚያደርጉበት ቀመር ያዘጋጃል የሚል ስልጣን ተሰጥቶታል። በዛ መሰረት የተጨማሪ እሴት ታክስን ሰባ ሰላሳ በሆነ መልኩ ይካፈላሉ። የክልል ሰባ ፐርሰንቱ የፌዴራል ይሆናል ማለት ነው። አሁንም አሰባሰቡ አስቸጋሪ ስለሆነ የግለሰብ ግብር ከፋዮችን በየክልሉ ያሉ የታክስ ኦቶሪቲዎች ይሰበስባሉ። ኮርፖሬት የሆነውን ደግሞ የፌዴራል መንግስቱ ይሰበስባል። ነገር ግን ከክልል ከግለሰብ ሌጋል ግራውንድ ነው፣ በውክልና ክልሎች፣ በውክልና ስለዚህ ፌዴራል መንግስቱ የክልል የገቢዎች ቢሮ የቫት ታክስ የሚሰበስበው የፌዴራል መንግስቱ ውክልና ስለሰጠው ነው። በአዋጅ ቁጥር ካልተሳሳትኩ የመንግስት የፌዴራል መንግስቱን አደረጃጀት ለመወሰን በወጣው አስራ ሶስት ስልሳ ሶስት ሁለት ሺህ አስራ ስድስት ይመስለኛል። በዛ አዋጅ መሰረት ለክልል ደልጌት ማድረግ ስለሚችል ለክልል የታክስ ሰብሳቢ ባለስልጣናት አዎ። ስለዚህ በዛ መሰረት ክፍፍል ይደረጋል ማለት ነው። ስለዚህ በዚህ መልኩ ታክስ አሬንጅመንቱ ይካሄዳል ማለት ነው። ስለዚህ አንቀ ዘጠና ስምንት ተሻሽሏል። በተግባር የኢትዮጵያ ህገ መንግስት ተሻሽሏል የሚለው ኮንሰፕት ለብዙ ሰዎች አዲስ ሊሆን ይችላል። ስለዚህ አንዱ ምሳሌ ሆኖ ሊቀርብ ነው ይሄ አንቀ 98 ላይ ነው። ለለውዚህ አንቀ በ1987 ዓ ምት በ89 የሁለቱ ምክር ቤቶች ስብሰባ ያረጉት ባደረጉት ስብሰባ ተገናኝተው ሁለቱ ምክር ቤቶች ይህን የህገ መንግስት አንቀጽ ቀይረውታል፣ አሻሽለውታል፣ አጽድቀውታል አጽድቀውታል። አሁን ከንግግርህ እንደተረዳሁት ደግሞ በተግባር በተግባር ነው እንጂ በሰነድ ወይም ደግሞ የተረጋገጠ አይደለም የሚል ነው። ፕሮሞልጌሽን የምንለው ጽንሰ ሀሳብ ወይም የህግ ህትመት ይጎሏል። የህግ ትመት ይጎሏል። ቅድም እንዳልኩ የ1989 የተደረገ የሁለቱ ምክር ቤቶች የጋራ ስብሰባ 98ትን የጋራ ታክስ የሚለውን ታክስ መጋራት ወይም ኮንከረንት ፓወር ሶፍ ታክሴሽንን ወደ ሼርድ ረቨኑ ስታተስ ቀይሮታል። ይሄ ግን የሆኖም በሁለቱ ምክር ቤቶች ስብሰባ ብቻ ነው እስከምናውቀው። በአንጻሩ ደግሞ አንቀጽ መቶ አምስት ላይ አንድ የህገ መንግስት ድንጋጌ መቶ አምስት የህገ መንግስቱ ማለት ነው፣ የህገ መንግስቱ ድንጋጌ ላይ ከቻፕተር ስሪ ወይም ደግሞ ይሄ የሰብአዊ መብት መብቶች አጠባበቅ ጋር የተደነገጉ ድንጋጌዎች ውጪ ያሉ ድንጋጌዎች ሁለት ማሻሻያ ኤሌመንቶች ያስፈልጉታል። አንደኛ በሁለቱ ምክር ቤቶች ሁለት ሶስተኛ ድምጽ ሲያልፍ ምስ ቁጥር አንድ ላይ ነው አይደል? አዎ፣ ለአንብበው እሺ። በዚህ ህገ መንግስት ምዕራፍ ሶስት የተዘረዘሩት መብቶችና ነጻነቶች በሙሉ ይህ አንቀጽ እንዲሁም አንቀጽ አንድ መቶ አራት ሊሻሻሉ የሚችሉት በሚከተሉት አኳኋን ብቻ ነው ይላል የነሱን ከሱ ውጭ ያሉትን ደግሞ ንስ ቁጥር ሁለት ከዚህ አንቀጽ ንስ አንቀጽ አንድ ከተዘረዘሩት ውጭ ያሉት የህገ መንግስቱ ድንጋጌዎች ሊሻሻሉ የሚችሉት በሚከተለው አኳሃን ብቻ ነው። አ የህዝብ ተወካዮች ምክር ቤትና የፌዴሬሽኑ ምክር ቤት በጋራ ስብሰባ በሁለት ሶስተኛ ድምፅ የቀረበውን ማሻሻያ ሲያጸድቁት እና ከፌዴሬሽኑ አባል ክልሎች ምክር ቤቶች ውስጥ የሁለት ሶስተኛው ክልሎች ምክር ቤቶች በድምፅ ብልጫ የቀረበውን ማሻሻያ ሲያጸድቁት ነው። ትክክል። በዛን ጊዜ ዘጠኝ ክልሎች ናቸው የነበሩት። ስለዚህ ስድስቱ ክልሎች አትሊስት ይህን ማሻሻያ አፕሩቭ ማድረግ ነበረባቸው። ነገር ግን አፕሩቭ ስለማድረጋቸው ያለ ዶክመንት ያለ አይመስለኝም። እስከ ፈልግሃል ፈልጌ ነበር አላገኘም። ሪሰርችም ማስተርስ ክላስ አቴንድ ሳደርግ የሰራሁት እንዲሁ ፊስካል ፌዴራሊዝም ላይ ስለነበረ አላገኘውም። ሜቢ ሊኖር ይችላል። እንግዲህ ካለ ቢያመጡልካለም ደግሞ መታተም ነበረበት። ቅድም ያልኩ ፕሮሙልጌሽን ስቴጅ ይቀረዋል አትሊስት ስለዚህ የአንቀጽ ዘጠና ስምንት ሁኔታ በተግባር ዲፋክቶ አሜንድመንት የተደረገበት ፕራክቲካሊ እየተሰራበት ያለው በአሜንድመንቱ መሰረት ነው። ነገር ግን ህትመት ያልተደረገበት የህግ ማዕቀፍ ነው የያዘ ነው ማለት ነው ያልተደረገበት። ክልሎችም ያጽድቁት አያጽድቁት እስቲል የሚታወቅ ነገር የለም ያላወቅ ነው። ሁለት ነጥቦች አሉ። ስለዚህ የተጨማሪ እሴት ታክስ ጋር እንምጣ። አሁን የተጨማሪ እሴት ታክስ እንዳልኩ በምሁራን ደረጃ የሽያጭ ታክስን ተክቶ ተግባራዊ የሆነ ታክስ ነው። በአንጻሩ ደግሞ የለም፣ ምናልባትም አሁን ከዚሁ አዲስ ከወጣው አዋጅ ቁጥር 1341/2016 የመጨረሻ ፕሪያምብሉ ላይ ወይም ደግሞ መግቢያው ላይ እንደምታየው 1994 ዓመተ ምህረት ሚያዝያ 3 በተደረገ የሁለቱ ምክር ቤቶች የጋራ ስብሰባ በአንቀጽ 99 መሰረት የተጨማሪ እሴት ታክስ ተለይቶ ያልተሰጠ የታክስ ስልጣን በሚለው ውስጥ ማዕቀፍ ውስጥ ገብቶ እንደገና ሪአሳይን የተደረገ እንደሆነ ያስቀምጣል። ሶ ልክ ቅድም ባልነው አግባብ የገቢ መጋራት በሚለው ማዕቀፍ ውስጥ ወድቆ የፌዴራል መንግስቱ ታክሱን እየጣለ ታክሱን እያስፈጸመ ወይም እየሰበሰበ በአንጻሩ ለክልሎች ደግሞ ውክልናም እየሰጠ ከግለሰብ ነጋዴዎች እየሰበሰበ ሰባ ሰላሳ በፌዴሬሽን ምክር ቤት አንቀጽ ስልሳ በህገ መንግስቱ አንቀጽ ስልሳ ሁለት ሰባት መሰረት ሰባ ሰላሳ ክፍፍል እየተደረገ ነው ማለት ነው። ስለዚህ አሁን የቫት ህጉን ቦታ በተመለከተ ህገ መንግስት ውስጥ ያለውን ቦታ በተመለከተ ሁለት አይነት አተረጓጎም አለ የሚል ነው የተረዳሁት፣ አይደል? አንደኛው የሽያጭ ቫት ራሱ የሽያጭ ታክስ አይነት ስለሆነ እና ሽያጭ የሚለው ደግሞ ለክልሎች ስለተሰጠ ቫት የመጣል የመሰብሰብ ኃላፊነት ያለባቸው ክልሎች ናቸው ከድርጅቶች ድርጅቶች በስተቀር ድርጅቶቹን በጋራ በጋራ ይላል የሚል አንድ መከራከሪያ ነው። ሁለተኛው መከራከሪያ ደግሞ ቫት ራሱን የቻለ ነው፣ ተለይቶ ያልተሰጠ የታክስ ክፍፍል ማዕቀፍ ውስጥ የገባ ነው የሚል ነው የሚል ነው። በእሱ ከሄድን ደግሞ 1994 ላይ የተደረገው ስብሰባ የጋራ ስብሰባ ላይ ይህንን በእርግጥ የህገ መንግስት ማሻሻያ ልንለው አንችልም ስላልጸደቀ አይ፣ አይደለም ምክንያቱም ህገ መንግስቱ አንቀጽ 99 መሰረት ሚያዝያ ሶስት ቀን 1994 ዓ ም በተካሄደው የፌዴሬሽን እና የህዝብ ተወካዮች ምክር ቤት ሁለተኛ ዓመት የስራ ዘመን ሁለተኛ የጋራ ስብሰባ እና በህገ መንግስቱ አንቀጽ 55 ንዑስ አንቀጽ አንድ መሰረት በተሰጠ ስልጣን የሚከተለው ታውጇል ነው የሚለው አንቀጽ 99 እንግዲህ እኔ እንዴት የተረዳሁትን ለማሳየት ነው። ህግ ህገ መንግስቱን ለማሻሻል ሞክረዋል ለማለት የማይቻልበትን ተለይተው ስላልተሰጡ የታክስ እና የግብር ስልጣኖች ነው የሚለው እና በዚህ ህገ መንግስት ተለይተው ያልተሰጡ ታክስና ግብር የመጣል ስልጣኖችን በሚመለከት የፌዴሬሽኑ ምክር ቤት እና የህዝብ ተወካዮች ምክር ቤት በጋራ ስብሰባ በሁለት ሶስተኛ ድምፅ ይወስናሉ ይላል። አሁን አንድ ዘጠና የመጀመሪያው የትርጉም ጉዳይ ነው። ቫት የሽያጭ ውስጥ ነው የምናካትተው ወይስ ራሱን የቻለ ታክስ አድርገን ነው እሱን፣ ያው ካንተ እንደተረዳ ነው የተለያየ ክርክሮች አሉ። ግን እንደ ራሱ አድርገን እንውሰደው፣ መንግስት በመረጠው አማራጭ ሂደን እንደ ራሱ አድርገን እንውሰደው ብንል፣ ያው አንቀ 99 ላይ ነው የሚወድቀው። አንቀ 99 ከዚህ በፊት ያላወቅናቸው አዲስ የታክስ አይነቶች ቢመጡ ማኑ ታክሱ መሰብሰብ ያለበት የሚለውን ለመወሰን ሁለቱ ምክር ቤቶች አንድ ላይ ተሰብሰቡ ነው የሚለው ተሰብሰቡና በሁለት ሶስተኛ ድምፅ አጽድቁ ነው የሚለው። አሁን የቫት አዋጁ ሲወጣ 1994 ዓ ምት የተደረገውን የጋራ ስብሰባ ጠቅሷል። በዛ የጋራ ስብሰባ ላይ ቫቱን በፌዴራል መንግስት እንዲሰበሰብ ተወስነዋል ማለት ነው። ትክክል። ስለዚህ አሁን ይሄ ህገ መንግስቱን ማሻሻል ነው ልንለው የምንችልበት ምክንያት አይታየኝም። ምክንያቱም ህገ መንግስቱ ያስቀመጠውን ፕሮሲጀር ተጠቅመው በህገ መንግስቱ የተሰጣቸውን ስልጣን ተጠቅመው ሁለቱ ምክር ቤቶች ወሰኑ። ህገ መንግስት ማሻሻያ ስላልሆነ ወደ መቶ አምስት ሂደን እንደገና ክልሎች ይስማሙበት የሚለው ውስጥ አንገባም፣ ሶስት አንገባም። ነገር ግን ቅድም ያስቀመጥኩልህ የተጨማሪ እሴት ታክስ ሴልስ ታክስን ተክቶ በሸማቾች ላይ የሚጣል ታክስ ነው፣ በባህሪው ቅድም እንዳልኩ ሪፈንድ አለመሆኑ ወይም ደግሞ ተመላሽ መጠየቅ የማትችልበት ወይም ማቀናነስ ኢንፑት አውትፑት ታክስን አቀናንሰ ፋይናሊ ክሬዲት የሆነውን የምትከፍልበት ስርዓት በሴልስ ወይም በሽያጭ ታክስ ላይ የለም እንጂ አንድ አይነት ባህሪ ያላቸው የታክስ አይነቶች ናቸው። ለዛም ነው ምሁራን አቋም የትኛው ነው የሽያጭ ውስጥ ያለ ነው የሚለው ነው ወይስ ትክክለኛ ብለህ የምታምነው ምክንያቱም ከታክስ አንጻር የህግ ባግራው እንዳለ የኢኮኖሚክስን ባግራው እንዳለ ያንተ ኦፒኒን ቫሊ አለው። የትኛው ነው ትክክለኛው ትርጉም ብለህ የምታምነው ነው። በእኔ አረዳድ ቅድም እንዳልኩ የኢንዳይሬክት ታክስ የምትላቸው ታክስ አይነቶች ውስጥ ነው የሚወድቁት። ሁለቱም ሴልስ ታክስም ተርኖቨር ታክስም ኢቨን ተርኖቨር ታክስም ማለት ነው የተጨማሪ እሴት ታክስም ስለዚህ ሶስቱም ኢንዳይሬክት ታክስ የምትላቸው አይነት ስለሆኑ በሸማች ላይ የሚጣሉ ስለሆኑ የሚጣሉትም በነጋዴው ስለሆነ በመንግስት ወደ መንግስት በቀጥታ የማይከፈሉ ስለሆነ ባህሪያቸው አንድ ነው አንድ ነው። ዞንሊ የሚለያቸው ተርኖቨርና ሴልስ ታክስ ሪፈንድ አታደርግባቸውም። በአንጻሩ የተጨማሪ እሴት ታክስ ለግብአት ታክስ ያወጣሁን አቀናንሰነ መከፍለው ተመሳሳይ ስታተስ ነው ያላቸው ማለት ነው። ስለዚህ የተጨማሪ እሴት ታክስ ሴልስ ታክስን ተክቶ ነው ኢትዮጵያ ውስጥ ኢምፕልመንት የተደረገው ከሚሉት ጎራ ነኝ እኔ በግል። ስለዚህ ክልል ነው መሰብሰብ የነበረ ክልል ነበረ። ሊትሬቸሩ ምንድን ነው የሚያሳየው? መቼም የታክስ እንትንም በተመለከተ ታክስን በተመለከተ የተለያዩ መጽሐፍት ይኖራሉ። ትክክል፣ አለም አቀፍ ተቀባይነት ያላቸው እነሱን ማለት ነው ሊትሬቸር ስልና ሊትሬቸሩ ላይ ቫትን እንዴት ነው የሚያስቀምጠው፣ በዚሁ ቅድም ባስቀመጥኩላ አግባብ አሁን አንተ በነገርከኝ በሀያኛው መቶ ክፍለ ዘመን የተጀመረ ታክስ ነው። ኦልሞስ በአለም ላይ መቶ ሰባ በላይ የሆኑ ሀገራት ኢምፕሊመንት እያደረጉት ነው። እርግጥ ወጥ የሆነ አስራ አምስት ፐርሰንት ባይሆንም ሀያ ሰላሳም የሚያደርጉ አንድ ሁለት ሀገሮች አሉ። በስም አልያዝኳቸውም ብቻ ጥቂት ሀገሮች ናቸው ከአስራ አምስት በላይ ኮሌክት የሚያደርጉ ከአስራ አምስት በታችም የሚጥሉ አሉ። ግን በዓለም አቀፍ ደረጃ ያሉ ታክሱን የሚሰበስቡ ሀገራት መጀመሪያ ሴልስ ታክስን ተግባራዊ ሲያደርጉ ቆይተው የተጨማሪ ሴት ታክስን ተግባራዊ ማድረግ ወይም መተካት እንደቻሉ ነው የምትረዳው። ሴልስ ታክሱን ትተውት ወደ ተጨማሪ ሴት ታክስ እኛም ትተነዋል። ሴልስ በቃ ኦልሞስት አሁን ተርኖቨር ታክስ እና ሴልስ ታክስ ግን ምንም የምትለያቸው እንትን የለም። ምናልባት ስም አጠራር አሁን አማርኛው ራሱ ተርኖቨር ታክስ የሚለው በቃ ተርኖቨር ታክስ ነው አማርኛ ቨርዥን የለውም ወይም ሽያጭ ታክስ የሚለውን ካልሆነ በቀር እንዳልኩ ባህሪያቸውም ከሽያጭ ታክስ ጋር አንድ አይነት ስለሆኑ ምንም የሚለያቸው ነገር የለም ኦልሞስት ሴልስ ታክስ እና ተርኖቨር ታክስ አይደንቲካል ኢዝ ዘ ሴም ናቸው ስለዚህ ይሄ ነው ትሬንዱ ዛትስ ዋይ የሽያጭ ታክስ ሴልስ የተጨማሪ እሴት ታክስን ተተካበት እንጂ ሌላ አዲስ ታክስ አይደለም፣ ያልኩበትም ለዛ ነው። ምናልባት የ1994 ዓመተ ምሕረቱን ሜኔት ብናገኘው የህዝብ ተወካዮችና የፌዴሬሽን ምክር ቤት የጋራ ጉባኤ ወይም ሜኔቱን ብናገኘው ጥሩ ነበር። ምን ብለው ተለይቶ ያልተቀመጠ ወይም ያልተሰጠ ታክስ ስልጣን ብለው ያሉበትም ምክንያት ማወቅ ይችል ነበር።